በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም ሀያ ሁለተኛ ክፍል የጽንሰቱ ተአምር መቅድም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን የአባታችን የተክለ ሃይማኖት የጽንሰቱን ነገር የሚናገር ተአምር መጽሐፍ እንጀምራለን። ሁሉም በሚገዛ በእግዚአብሔር ስም እናምናለን። እርሱም ሰማይን እንደ ድንኳን እንደ ዋልታ ሰቅሎ ከምድር በላይ ከፍ አድርጎ ያጸናው፣ ጨለማን ከምድር ላይ አስወግዶ ሰባቱን እጅ እፅዋት ያበቅሉ ያብቅሉ፣ አዝርዕት ፍሬያቸውን ይስጡ ብሎ ያዘዘ የምድር ሰባቱን እጅ የውሃ መከማቻ ያደረገ፣ ዳግመኛ ልዩ ልዩ ጣፋጭነት ያላቸውን አትክልት በገነት ተክሎ ከአንዱ ተክል በቀር የማንኛውንም ተክል ፍሬ ይበላ ዘንድ አዳምን ያሰለጠነው። ዳሩ ግን አዳም ህግን በመተላለፍ አትብላ ያለውን በልቶ በእርሱ በራሱና በልጆቹ ላይ ሞቱን አመጣ። ከዚያም መሐሪ ይቅርባይ እግዚአብሔር አምስት ሺህ አምስት መቶ ዘመን ሲፈጸም የእርሱን ስጋ ለብሶ የዳ ደብዳቤውን ይፋቀለትና ህይወቱን አሳልፎ ይሰጠልንን ፈጣሪያችንን በፍጹም ልባችን እንውደደው። ያለ ቸልታ ሁሉ እናመስግነው። እንግዲህ አባታችን አቡነ ተክለ ሃይማኖት በተጸነሰባት በዚህች በዛሬቱ ዕለት እግዚአብሔር በርሱ አማካኝነት ያደረገውን ተአምር ለመጻፍ እንጀምራለን። አቤቱ አንተ በጥቂቱ የታመንክ አገልጋይ በብዙ ወገን ሾመሃለው እንድትረኝና እጥፍ አተርፍ ዘንድ የምነግድበት ሁለት መክሊት ሰጠ። የምሄድበትን ጎዳና ባርከ ስደደኝ። አቤቱ ወደ ጌታ ደስታ ግባ ትለኝ ዘንድ አምስት መክሊቶች ስጠኝና ለለዋጮች ሰጥቼ ሌሎች አምስት መክሊቶችን አተርፍ ዘንድ ጎዳናዬን ባርክልኝ። አቤቱ አምስት መክሊቶችን ሰጠኸኝ ሌሎች አስር መክሊቶችን አትርፌ በአስሩ አህጉር ተሾም ትለኝ ዘንድ ጎዳናዬን ጥረግልኝ። አቤቱ በጌታው ገንዘብ ነግዶ ትርፍ የሚያስገኝ ታማኝ ነጋዴ አድርገኝ እንጂ የጌታውን ወርቅት ቀብሮ በስንፍና እንደሚኖር አገልጋይ አታድርገኝ። አቤቱ ለቅሶና ጥርስ ማፋጨት ወዳለበት ጨለማ ገደል አትወርውረኝ። ነገር ግን አቤቱ በቸርነት ብዛት ከየዋሃን ቅዱሳን ጋር ደምረኝ እንጂ ለዘላለሙ። በእውነት የተወደዳችሁ ምዕመናን እንግዲህ መልካሙን ትምህርት ስለሚለውጡና ትምህርቱን በቅን ልቡና ስለሚቀበሉ ሰዎች በጌታችን በኢየሱስ ክርስቶስ ወንጌል ተጽፎ የሚገኘውን ምሳሌ አስተውሉ። አሁንም እግዚአብሔር ያደረገለትን የአባታችሁን ልዩ ልዩ ተአምራት እስክትሰሙ ድረስ መልካሙን ዜና ለመስማት ተዘጋጁ። እነሆ በዛሬቱ ዕለት ከአራቱ ማዕዘን የሰበሰበን የአባታችን ጥንታዊ በዓሉ ነው። በዛሬቱ ዕለት ማለት በመጋቢት 24 ቀን አባታችን ተክለ ሃይማኖት የተጸነሰበት ዕለት ነውና መዓዛ ሃይማኖቱ በዓለም የሚመላ እነሆ ሚስት እግዚ ሐረያ ትጸንሳለች፣ ወንድ ልጅም ትወልዳለች ሲል የመላእክት አለቃ ቅዱስ ሚካኤል ለጸጋ ዘአብ የነገረው ትንቢት በዛሬቱ ዕለት ተፈጸመ። ከዳሞቱ ንጉስ ከሞተለሚ የፈረሰኛ ጭፍራ ጦር አንዱ እንዳይገድለው በባህር ውስጥ ሶስት መዓል ተሶስት ሌሊት ተደብቆ ሳለ ከዚያ ባወጣው ጊዜ በኢትዮጵያ ታላቅና አዲስ ሐዋርያ ይነሳል ሲል በመላኩ ቃል ተነግሮለታልና እነሆ በዛሬቱ ዕለት በመልካም ምድር ላይ መልካም ዘር ተዘራ። በቅሎም በብዙ ሚሊዮን የሚቆጠር ማለት እንደ ሰማይ ኳክብት እንደ ባህር አሸዋ የበዛ ፍሬ አፈራ። እነሆ በዛሬቱ ዕለት የመልካም አዳራሽ ህንጻ መሰረት ተመስርቶ በዘጠኝ ወሩ በታኅሣሥ 24 ቀን ተፈጸመ። የህንጻውም ሥራ እጅግ ያማረና የተደነቀ ነው። ልዩ ውበት አለው። በኢትዮጵያ ከታነጹት ህንጻዎች ሁሉ እርሱን የሚመስል አልተገኘም። የአዳራሹን ህንጻ በሚመረቅበት ጊዜ ጳጳሱ አባ ጌርሎስ ቀድሶ ባረከውና ንጹሕ አዳራሽ አድርጎ ለመንፈስ ቅዱስ ማደሪያ አደረገው። ንጹሕ አዳራሽ ያልነው በእውነት ያለሐሰት የመንፈስ ቅዱስ ማደሪያ አባታችን ተክለ ሃይማኖት ነው። ሐዋርያው ጳውሎስ እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አልተረዳችሁምን የእግዚአብሔር ማደሪያ ቤቱ ናችሁ እንጂ ሲል እንደተናገረ እንደ ነቢዩ ኤርሚያስና እንደ መጥምቁ ዮሐንስ ከእናቱ ማህፀን ጀምሮ የተመረጠ ተክለ ሃይማኖትስ ይቅርና ስለኛም እንኳን በዕለተ ጥምቀት የተቀበላችሁትን የመንፈስ ቅዱስን ቤት ሰውነታችሁን አታርክሱ በማለት ተናግሯልና እንግዲህ ወደ አባታችን ወደ ተክለ ሃይማኖት ምስጋና እንመለስና የተወደዳችሁ ምዕመናን፣ የአባታችሁ ስም ተክለ ሃይማኖት በተባለ ጊዜ ስም አጠራሩ ምንኛ ልብን ያነሳሳል። ነቢያት ትንቢት በተናገሩበት ዕለት ከጸናጽልና ከከበሮ ጋር እንደ መሰንቆ ምትና እንደ በገና ቅኝት የአባታችሁ ስም አጠራሩ ልብን ያነሳሳል፣ መንፈስንም ይቀሰቅሳል። አባታችን ተክለ ሃይማኖት ተብሎ በተጠራ ጊዜ ወተት ከወይን ጋር ተቀላቅሎ እንደሚጠጣ ዳቦ በማር ተደርጎ እንደሚበላ ለጉረሮ ይጥማል። የአባታቹ ስም ተክለ ሃይማኖት ተብሎ በሚጠራ ጊዜ ከልበኔ ሃንክሶ፣ ቀንዓት አስጳዳጦስ እንደሚባሉ ምርጥ ሽቶዎች የስሙ አጠራር ሽታ ለአፍንጫ ምንኛ ጥሩ መዓዛ አለው። የአባታችን ስም ተክለ ሃይማኖት ተብሎ በተጠራ ጊዜ በክረምት ወራት በጉም በውርጭና በጭጋግ ሰዓት እንደደመና አግላጭ። ፀሐይ ምንኛ የሚወደድ ሙቀት አለው። የአባታችሁ ስም ተክለ ሃይማኖት ተብሎ በሚጠራ ጊዜ ድምቀቱ እንደ ሌሊት የጨረቃ ብርሃንና በጨለማ ውስጥ እንዳለ የፋኖስ ብርሃን ምንኛ ልብን ያስደስታል። የአባታችሁ ስም አጠራሩ ተክለ ሃይማኖት ተብሎ በሚጠራ ጊዜ እንደ ወንድና የሴት ሙሽራ ጌጥ ምንኛ ደስ ያሰኛል። በነገስታትም ራስ ላይ እንዳለ የወርቅ ዘውድ ምንኛ ያንጸባርቃል። የአባታችሁ ስም አጠራሩ ተክለ ሃይማኖት ተብሎ በሚጠራ ጊዜ ሰማይ በከዋክብት እንደተሸለመ ምድርን በአበቦች እንደተጌጠች ያህል ምንኛ የተጌጠ ነው። አባቴ ሆይ እንዴትና በምንስ መስዬ ላደንቅህ እችላለሁ? ጌታዬ ሆይ እግዚአብሔርን የምትፈራው ትእዛዙንም ሁሉ የምትፈጽም አንተ ብፁዕ ነህ። በምድር ላይም ዘርህ የጸና ነው። የጻድቃን ልጆች በአንተ የተባረኩ ናቸውና። አቤቱ ጌታዬ ሆይ አንተ ብፁህ ነህ። ክብርና ብልጽግና በቤትህ የተመላ ነው። ጽድቅህም ለዘላለሙ የሚኖር ነው። አቤቱ ጌታዬ ሆይ በእግዚአብሔር ሕግ ጸንተህ ያለህ ጎዳና ንጹሕ የሆነ መልካምን ፍለጋም የምትከተል አንተ ብፁህ ነህ። ስልጣንህም ከፍ ከፍ ያለ ነው። አቤቱ ጌታዬ ሆይ የቅድስናህን አድናቆት ተናግሮ ይፈጽም ዘንድ የሚቻለው ምን አንደበት ነው? ብቻ ለዚህ ነገር በእናትህ ማፀን ንጹሕ አድርጎ ለፈጠረህና ለመረጠህ ለእግዚአብሔር እስከ ዘላለሙ ክብርና ምስጋና ይሁን እንላለን። በመጽሐፉ ርዕስ ተደንግጎ እንደተጻፈው ክቡር አባታችን ተክለሃይማኖትን ካደነቀን በኋላ አሁንም እግዚአብሔር በእጆቹ ያደረገለትን ድንቅ ድንቅ ተአምራትን እንጽፋለን ወዳልነው እንመለስ። አንደኛ ተአምር ጸሎትና፣ በረከቱ ለሁላችን በእውነት ለዘላለሙ ይደረግልንና አባታችን ክቡር ተክለሃይማኖት ያደረገው ተአምር ይህ ነው። ወረብ በሚባል ሀገር ጋኔን ያደረበት በየቦታው ሁሉ እየጣለ የሚያስጨንቀው አንድ ሰው ነበር። በዚህም በሽታ ለብዙ ዘመናት ሲሰቃይ ከቆየ በኋላ ወደ ተአምራት አድራጊው ወደ አባታችን ወደ ተክለሃይማኖት መቃብር ሄጄ የመታሰቢያው በዓል በሚከብርበት ዕለት በእኔ ላይ ድንቅ ታምራት ለማድረግ ይህንን እያነቀ የሚጥለኝን ጋኔን ያወጣልኛልና ወደዚያው መሄድ አለብኝ ሲል በልቡ አሰበ። በመካነ መቃብሩን በደረሰ ጊዜ ተአምር አድራጊው አባቴ ሆይ ከዚህ ከጠላት ጽኑ ማሰሪያ ይፈታኝ ዘንድ ወደ ፈጣሪ ለምንልኝ ቅዱስ አባቶ ሆይ አድነኝ እንጂ አታሳፍረኝ። የወረብ ሰዎችም ይፈውሰው ዘንድ ወደርሱ ሄዶ ነበር ነገር ግን አልተቻለውም ብለው እንዳይዘባበቱብኝ እርዳኝ እያለ ምሪረን ባና ለቀሰ። ይህንንም ብሎ በመታሰቢያው ዕለት ይፈውሰው ዘንድ ምንም ሳይቀምስ ተኛ። በዚያን ጊዜ በዚህቹ እለት አባታችን ክቡር ተክለ ሃይማኖት የእሳት ሰይፍ ይዞ ወረደ። ጋኔኑን ባየው ጊዜ ደንግጦ በሽተኛውን በመሬት ላይ ጥሎ እያንፈራገጠው፣ ተክለ ሃይማኖት ሆይ በዚህ በያስካው የእሳት ሰይፍ እንዳትመታኝ ገና በሩቅ እያለው የሰይፍህ ነበልባል ፈጽሞ አቃጥሎኛልና በማለት ለፈልፍ ጀመር። አባታችንም ጋኔኑ ፈጥኖ የወጣ ዘንድ ሰይፉን መዞ ያስፈራራው ነበር። ጋኔኑም ተክለ ሃይማኖቶይ በዚህ በሳት ሰይፍ አትምታኝ፣ እነሆ ከዛሬ ጀምሬ ዳግመኛ ወደ እርሱ ላልመለስ እየሄድኩኝ እና አታስቸኩለኝ ይለው ነበር። ጋኔኑ ተናግሮ ወጥቶ ሄደ። ከበሽታውም የተፈወሰውና ኤዳነውም ሰው አባታችን ተክለ ሃይማኖት ጋኔኑን ከእኔ ላይ ካስወጣው በኋላ በሳት ሰይፍ መታውና ከሁለት ከፈለው ከዚያም ከምድር በታች ባለ ታላቅ ጉድጓድ ጨምረው። ይህንንም ተናግሮ እግዚአብሔርን እያመሰገነ አባታችን ተክለ ሃይማኖትን እያደነቀ ወደ ሀገሩ ተመልሶ ሄደ። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለሁላችን ይደረግልን፣ አሜን። ሁለተኛ ተአምር። ጸሎቱ፣ በረከቱ በእውነት ለዘላለሙ ይደረብንና አባታችን ተክለ ሃይማኖት ያደረገው ተአምር ነው። ድንቢ በሚባል ሀገር ልጅ በመወለጃዋ ጊዜ እጅግ የምትጨነቅና ብዙ የምትቸገር አንዲት ሴት ነበረች። የወለደችውን ልጅ ወዲያው ይሞትባት ነበር። ስለዚህም በመወለጃዋ ጊዜ በዚያ ተወልደ ዘንድ ከወለደችውን በኋላ ልጇ እንዳይሞትባት ወደ መነኮሳት ገዳም ሄደች። እንደዚህም እያደረገች ከሶስት የመነኮሳት ገዳም ብትሄድም ሶስቱም ልጆቿ ሞቱባት። በሄደችበትም ቦታ ሁሉ የልጅ ሞት እየተከተላት በመሄዱ ይህች ሴት ከጸነሰች በኋላ ቀድሞ እንደሞቱት ልጆች አሁንም የምወልደው ልጄ እንዳይሞትብኝ አባቴ ተክለ ሃይማኖት ያድንልኝ ዘንድ ወደ መካነ መቃብሩ ሄጄ በማጸን አለብኝ አለች። ከዚያም ሄዳ ከሴቶች ገዳም ደረሰች። ደረሰችና በእርሷ ላይ የደረሰውን ችግርና ልጆቿም እንደሞቱባት ለመነኮሳይቱ ነገረቻቸው። እየነገረቻቸውን ባለች ጊዜ በድንገት የወሊድ ምጥ ያዛት። እነዚህ የሴት መነኮሳያት ሴትዮዋ ለሞለድ ስትጨነቅ በተመለከቱ ጊዜ እህታችን ሆይ የምታደርጊው ምንድን ምንድነው አባታችን ተክለ ሃይማኖት ወደዚህች ገዳም ከገባ ጀምሮ አእምሮ ያለው ሰው ይቅርና እንስሳት እንኳ ማለት ላምበግ ፍየል፣ የጋማ ከብት እንኳ ቢሆን በዚህ ገዳም አይወልዱም፣ አጥብቆ የተከለከለ ነው አሏት። ይህንንም ካሏት በኋላ ከሴቶቹ ገዳም አቀበት ላይ አውጥተው አሳረፏት እና በዚያ እጅግ ያማረች ሴት ልጅ ወለደች። ከዚያም አባታችን ተክለ ሃይማኖት ተገልጾ በትምህርተ መስቀል አማትቦ ባረካት። የመንጻት ወራትንም ከፈጸመች በኋላ የልጇን ስም አመተ ተክለ ሃይማኖት ብላ በመሰየም ለአባታችን ለተክለ ሃይማኖት አገልጋይት ሆነው ዘንድ ሰጥቻታለሁና ብላ ለገዳሙ አስረከባት። ወደ ሀገሯ ሄደች። ልጅቷም እስከ ለተረፍቷ ድረስ ስታገለግል ኖረች። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ይደረግልን። አሜን። ሶስተኛ ተአምር። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ለሁላችን ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። የእመቤታችንን ቤተክርስቲያን በሚያንጹባት ወራት ከአናጺዎቹ አንዱ በሰይጣን ቅናት ታመመና ቀኝ እጁ ፈጽሞ ለመስራት የማይችል ሆነ። አባታችን እስቂያስ ምን በተመለከተ ጊዜ ልጆቼ የሰይጣንን ቅናት እዩ ተመልከቱ። የቤተ ክርስቲያኑን የህንጻ ስራ ለማስተጓጎል ጠላት በኛ ላይ በመቀኝነት ተነስቷልና፣ አሁንም ልጆቼ ሆይ ይቺን ሽባ የሆነች እጅ ወስዳችሁ የአባታችን የተክለ ሃይማኖት አስክሬን አስነኳት። እሱም ጠላት ሽባ ያደረጋትን እጅ ይፈውሳታልና አላቸው። እነርሱም አባታችን እዝቅያስ እንዳዘዘው አደረጉ። በዚህችም ሌሊት ፊቱ የሚያበራ ወጣት መነኩሴ በሚያስደንቅ ራዕይ ለዚህ በሽተኛ ተገለጸለት። ወደ ቤተ ክርስቲያን ወሰደውና የኤውስጣቴዎስ እና የሰማዕቱ ፊቅጦር ስዕል ባለበት መስኮት መካከል አስገብቶ አባታችን ተክለሃይማኖት በሚያስደንቅ ወንበር ተቀምጦ ካለበት ቦታ ወስዶ አቆሞ ከዚያም አባታችን ይህንን ድዊ በመስኮት ያስገባውን ወጣት መነኩሴ በየት ቦታ ተለከፈ? በምንስ አይነት በሽታ ታመመ? ሲል ጠየቀው። ይህንንም በሽተኛ በዚህና በዚህ በሶስቱ ሰንሰለቶች እጁ ታሰረ ብሎ እጁን አሳየው። በእጆቹም ውስጥ ሶስት የብረት ችንካሮች ነበሩ። በዚህም ጊዜ አባታችን ተክለ ሃይማኖት በጉጠት አምሳል በጉጠቱም ላይ የመስቀል ምልክት ያለበት በእጁ ይዞ እነዚያን ሶስት ሰንሰለቶችና ሶስት የብረት ችንካሮች አወጣለትና ከእንግዲህ ጠላት ያሰረህ ማሰሪያ ተፈቶልሃልና ወደ ቤተ ክርስቲያን ማነጽ ስራ ሂድ ብሎ አሰናበተው። በዚያን ጊዜ ያ በሽተኛ ከእንቅልፉ ነቅቶ ያቺን ሽባ የሆነች እጁን ከመሟ ተፈውሳ አገኛትና በዚያን ሁለት ጠዋት ፈጽሞ ምንም እንዳልታመመ መሆኑ በፍጹም ደስታ ለቤተ ክርስቲያኑ ስራ ተነስቶ ሄደ። ይህ ሰው ዛሬ ወይም ነገ ይሞታል እያሉ ይናገሩ የነበሩ ሰዎች የቤተክርስቲያኑን ህንፃ ሥራ ሲያከናወን ባዩ ጊዜ ያደነቁ። ስለዚህም እግዚአብሔርን አመሰገኑ። አባታችን ተክለ ሃይማኖትንም በክብር ከፍ ከፍ አደረጉት። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለሁላችን ይደረግልን አሜን። አራተኛ ተአምር። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምሪ ነው። አንድ ሰው ለአባታችን ለተክለ ሃይማኖት መታሰቢያ ከተዘጋጀው ህብስት አስራ ሁለቱን ሰርቆ ወስዶ ከቤቱ አስቀመጠ። በማግስቱ ከዚያ ከህብስቱ ይበላ ዘንድ ወዶ ወጥ አዘጋጀ እና እነዚያን ህብስቶች ካስቀመጠበት ያመጣ ዘንድ ተነስቶ ሄደ። በሄዳም ጊዜ የከብት እበት ሆኖ አገኛቸውና በመሰውቤ ያስቀመጥኩት በቁጥር አስራ ሁለት ህብስት ነበር አሁን ግን አስራ ሁለቱም የአዛባ አጠፍጥፎ ነው አገኘዋቸው፣ አለ። ስለዚህም ነገር ከአባታችን ከተክለ ሃይማኖት መታሰቢያ ሰርቆ የወሰደው ስለሆነ ይህንን ተአምር ያደረገው አባታችን ተክለ ሃይማኖት መሆኑን አወቀ፣ ተረዳ። እንደዚህም ሌላው ሰው ለአባታችን መታሰቢያ ከተዘጋጀው አንድ ገንቦ ጠላ ሰርቆ ወሰደና ሊጠጣ በወደደ ጊዜ ሽንቶ ነው አገኘው። ሌባው እንዳይጠጣው ወደ ሰው ሽንትነት የለወጠው ግን እርሱ አባታችን መሆኑን አወቀ። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን አሜን። አምስተኛ ተአምር። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለሃይማኖት ያደረገው ተአምር ይሄ ነው። በምድራ መሀራ እንዲህ ተደረገ። ትንቢታ ነቢያትንና ዜና ሐዋርያትን ጠንቅቀ የምታውቅ አንዲት ሴት ነበረች። አባታችን ተክለሃይማኖትን ትወደው ነበር በየወሩ መታሰቢያውን ታደርግ ነበርና ለእርሷን በጎ ስራ ሁሉ የሚያገለግላት በጎጃም ምድር አንድ ካህን ነበር። ከዕለታትም በአንድ ቀን ወደ እርሷ በመጣ ጊዜ በነሐሴ 24 ቀን ለሚከበረው የአባታችን የተክለ ሃይማኖት መታሰቢያ በዓል የሆንልኝ ዘንድ እጣን አምጣልኝ አለችው። ነገር ግን በተባለው ቀን ሊያመጣላት አልተቻለውም፤ የክረምት ወራት በመሆኑ የአባይ ወንዝ መልቶ ከልክሎታልና። ይህችም ሴት እጣኑን ሳያመጣላት በቀረ ጊዜ የአባታችን የተክለ ሃይማኖት የባህሉ አዜማ በሚሆንበት በዘጠኝ ሰዓት እንዲህ እያለች አለቀሰች። ወዮልኝ ወዮት አለብኝ፣ በጎጃም ምድር ከሚገኘው እጣን ያመጣልኝ ዘንድ ወደ ገሌ ማም ይላከኛል። የሚቻልስ ቢሆን ተልእኮውን የሚያፋጥኑ ደመናት ነፋሳትና የሰማይ አዋፎች ቢላኩኝ በወደድኩ ነበር አለች። ዳግመኛም የምታደርገውን ብታጣ ወደ አባታችን ወደ ተክለ ሃይማኖት እንዲህ እያለች ፀለየች። ተአምር አድራጊ አባቴ ሆይ ወደ ጎጃም ምድር ሄዶ ከገሌ ዘንድ ጣንም ያመጣልኝ ፈጣን መልክተኛ እዘዝልኝ። ቅዱስ አባቴ ሆይ ለእግዚአብሔር አገልጋዮችስ የሰማይ አዕዋፍን ይላኳቸዋል። ብፁዕ አባቴ ሆይ ለባሮክ ከኢየሩሳሌም በባቢሎን ሀገር ለሚገኝ ለነብዩ ኤርሚያስ ኦፈንስ እንደ ተላከው ተሰቅሎ ከነበረበት ለፊልሞና ሊዲያ በሚባል ሀገር የሚገኝ ወደ ሐዋርያው እንድሪያስ ርግብም እንደ ተላከችው ለአንተ አይኮን እንደዚሁ ይላከዋል። ስለ ነብዩ ኤሊያስ እና ስለ አባ ጳውሊም አሞራ እየተላላከ ስለሚያገለግላቸው ማገልገል ምን ላለው እግዚአብሔር ለእያንዳንዱ ቅዱሳን ያደረገውን ቸርነት ይናገሩት ዘንድ አይችልምና። ይህም ካህን በተባለው ሰዓት ሊወስድላት ባልተቻለው ጊዜ ያን እጣን በመስቀሉ መጎናጸፊያ አቋጥሮ ይዞ ከቤተ ክርስቲያን ይዞ ሄደና ይህን እጣን እገሊስ ከተባለች ሴት ካለችበት ቤተ ክርስቲያን በሰዓቱ እንዳላደረስኩላት ክቡር አባታችን ተክለሃይማኖት ተመልክቶ እሱ መባውን ይቀበልላት ብሎ አሰበ። ከዚያም ከቤተ ክርስቲያን ደርሶ እጁን በውሃ ይታጠብ ዘንድ መስቀሉን ከመሬት አስቀምጦት ሳለ የተላከ ንስር መጥቶ ያንን መስቀል ከነጣኑ ወደ ምድር አማራ ይዞ ሄደ። ያቺ ደግ ሴት ቆማ እየጸለየች ሳለች ካለችበት ስፍራ ደርሶ አባታችን ተክለ ሃይማኖት ዕጣንሽ ይኸውልሽ ይልሻል እንደማለት ወስዶ ሰጣት። ሴትየዋም ከላይ ከአየር በፊቷ ሲወርድ በተመለከተች ጊዜ ሰይጣን ይገድላት ዘንድ ታላቅ ናዳ ደንግያ ፈንቅሎ የጣለባት መሰላትና ፈጽም አደነገጠች። ነገር ግን ከላይ በወረደው ዕጣን ላይ መስቀሉን በተመለከተች ጊዜ ልቧ ከድንጋጤ ተመለሰላት እና እየተደሰተች እንዳሰበችውና እንደተመኘችው የጣኑ መባ ለካህናት አቀረበች። ከዚህ ሁሉ በኋላ ያንን ደግ ካህን አገኘችውና የአባታችን ተክለ ሃይማኖት መታሰቢያ እጣኑን ስለምን ነው ያላመጣህልኝ? ብላ ጠየቀችውና እርሱም ለማምጣት እንዳልተቻለውና ከቤተክርስቲያን ይዞ ሄዶ የታዘዘን እስር አንስቶ እንደወሰደው ነገራት። እርሷም ልክ በዘጠኝ ሰዓት በጸሎት ላይ እንዳለች ይህ የታዘዘውን ስራ አምጥቶ እንደሰጣት ነገረችውና፣ ይህንን ሰምቶ ፈጽሞ አደነቀ። ይልቁንም መስቀሉን በሰጠችው ጊዜ የሰማይ አዋፎች የሚታዘዙለት አባታችን ቅዱስ ተክለ ሃይማኖት በእውነትም ተአምር አድራጊ ነው በማለት በታላቅ ቃል አሰምቶ ተናገረ። ይህንንም ታላቅ ተአምር የሰሙና የተመለከቱ ሁሉ ምስጋና ገንዘቡ የሆነ እግዚአብሔርን አመሰገኑ። ብፁዕ አባታችን ተክለ ሃይማኖትንም ፈጽመው አደነቁት። ጸሎቱ በረከቱ፣ አማላጅነቱ በእውነት ለሁላችን ይደረግልን፣ አሜን። ስድስተኛ ተአምር። ወስብሐት ለእግዚአብሔር። ይቆየን።